ወደ ራሴ እንድመለከት ያደረገኝን በጣም የሚገርም ከጓደኛዬ ጋር ስናወራ ያስታወሰኝን አንድ ታሪክ ልንገራችሁ። ይህ ታሪክ ስለ አንድ ጠንካራ ሰው የሚናገር ሲሆን በከተማቸው ውስጥ በጣም ረሃብና ችግር መጥቶባቸው ሚስትና ልጆቹን ትቶ ወደ ሩቅ ቦታ ለስራ ይሄዳል። እንዳሰበውም አልተሳካለትም። ብዙ ዓመታት ቆየ። አሰሪውም ደግሞ ምንም የሰራበትን የብዙ ዓመት ልፋት ሳይሰጠው ሶስት ሺህ ብር ብቻ ሰጥቶ ይሰደው። ከዛም በኋላ በመንገድ ተጨንቆ እያለ አንድ ሽማግሌ ያገኝና፣ እኚህም ሽማግሌ ልጄ ሆይ የተሳካ ሕይወት እንዲኖረህ ምክሮችን ልምከር ይሉታል። እሱም ሊመከር ሲሄድ ለአንድ ምክር አንድ ሺህ ብር እንደሚሰጥ ይነገራል። ይህ ምክር የእሳቸውን ምክር ላዳመጠው ስኬታማ እንደሚያደርግ ስለሰማ አንድ ሺህ ብሩን ክፍል የመጀመሪያውን ምክር ለመስማት ይሄዳል። የመጀመሪያውን ምክር አቋራጭ ነው ብለህ በማታውቀው መንገድ አትሄድ የሚል ነበር። ለዚህ ምክር እንዴት አንድ ሺህ ብር እከፍላለሁ ብሎ በተናደደበት ጊዜ ሁለተኛው ምክር ይጠቅምሃል ይሉታል። ሌላኛውን አንድ ሺህ ብር ይከፍላል። ሁለተኛው ምክር ሁለተኛው ምክር በማያገባህ አትግባ የሚል ነበረ። ሶስተኛውንም ምክር የመጨረሻውን ብትሰማ ይጠቅምሃል ይችሉት ተስፋ ስለሌለው አንድ ሺህ ብር ስለሆነ የቀረው ያንን ሰጡ። ሶስተኛውን ምክር ለመስማት ይሄዳል። ይህም ለውሳኔ አትቸኩል የሚል ነበር። ሶስቱ ምክሮች ለህይወቱ ምን ያህል እንደሚጠቅሙት ሳይረዳው፣ ሳያውቀው እየተናደደ በባዶ እጁ ከሰዎች ጋር ይሄዳል። በሚሄድበት ጊዜ ነጋዴዎችን ያገኝና ከነጋዴዎች ጋር እየሄደ እያለ እንዳይመሽብን ይህ አቋራጭ መንገድ ነው እና በዚህ ሄድ ሲሉ ሲነጋገሩ ሰማ። እሱ ግን የመጀመሪያውን የሽማግሌውን ምክር አስታወሰና በዚህ መሄድ አይገባኝም ብሎ አይ በአቋራጭ አልሄድም ብሎ በዋናው መንገድ ይሄዳል። ከነጋዴዎቹ ጋር ይለያያል። እነዛም ነጋዴዎች በአቋራጭ ብለው በሄዱት ውስጥ ሽፍታዎች አግኝተዋቸው የለፉበትን የሰሩትን እንዳለ ወሰዱባቸው። ከዛም በኋላ መሽቶበት ማደሪያ ቢፈልግ ሁሉም ሰው ማደሪያ እንደሌላቸው የነገሩት አንድ ሰው ግን ተቀበለው። ያም ሰው መልካም ነበርና ከባክቦ ራት አቀረበለት። ራቱን ግን ያቀረበችለት ሚስቱ ነበረች። ሚስቱ ደግሞ መልከ ጥፉና የምታስፈራ ነበረች። እሱም ፈራ። ይህን የመሰለ መልካም ሰው እና መልከ መልካም የሆነ ሰው እንዴት ይችን ሴት ያገባል ብሎ አሰበ። ሊናገር አሰበና ነገር ግን ሁለተኛው ምክር ምን ይል ነበረ? በማያገባ አትግባ ስለነበረ በማያገባኝ ልግባ ብሎ ዝም አለ። በላ አደረ። በነጋታው ማልዶ ሊወጣ ሲል ባለቤቱ እንዳትወጣ ከመሄድ በፊት አንድ ማሳይ ነገር አለ ብሎት በጓሮ በኩል ይዞት ይሄዳል። በጓሮ በኩል ይዞት ሲወጣ የብዙ ሰዎች አጽምና አስክሬን ያለበትን ነው ያሳየዋል። በጣም ይደነግጣል። ምንድን ነው ብሎ ሲጠይቀው፣ እነዚህ ሁሉ ወደ ቤት ያስገቧቸው፣ ያስተናገርኳቸው ነገር ግን በማያገባቸው ገብተው ሚስቴንም በማይገባቸው የተናገሩብኝን ሰዎች የገደልኳቸው ናቸው። አንተ ግን ምንም አልተናገርከኝምና የሀብቴን እኩሌታ እሰጣለሁ ብሎ ብዙን ሀብት ንብረት ይሰጠዋል። እሱም እጅግ ደስተኛ ሆኖ ለሚስቱና ለልጆቹ እስኪያሳያቸው ጓግቶ ወደ ቤቱ ይሄዳል። ወደ ቤቱ በስተመጨረሻ በደረሰ ጊዜ ግን ቤቱ ጋር ሲደርስ መሽቶ ነበርና አንኳክቶ ሊገባ ሲል በመስኮት በኩል ሚስቱ ከሁለት ጎረምሶች ጋር ተኝተው ይመለከታል። እሱም እኔ ለፍቼ ብዙ መንገድ ወጥቼ ወረጅ የመጣሁት ሚስቴ ከሌሎች ወንዶች ጋር ዝሙት ፈጽማ ከክብር ወርዳ እንዳገኛት ነው ብሎ ይናደዳል። ቆንጨራም አንስቶ ሊገላት ያስብና ነገር ግን ሶስተኛው ምክር ለውሳኔ አትቸኩል የሚል ስለነበር ነገ እስከ ጠይቃት ብሎ በዛፍ ውጭ ባለው ያድራል። በነጋታው ግን በደረሰ ጊዜ እነዛ ሁለቱ ትላልቅ ወጣቶች ልጆቹ ነበሩ። ይህንንም ተመልክቶ ሊወስን በነበረው ነገር ተጸጽቶ፣ ቤተሰቦቹን በፍጹም ደስታ ተቀብሎ ሀብቱ ንብረቱን ወደ ቤቱ አስገብቶ በደስታ ኖረ። ዳግሞ የሰለሞኔ ኮንሳልቲንግ ቴራፒስት ነኝ። የስነ ልቦና የምክክር አገልግሎት የምትፈልጉ ካላችሁ በውስጥ መስመር ልታነጋግሩ ትችላላችሁ። ወይም ደግሞ ቢሮአችን ፒያሳ ዳውንታውን ህንፃ የሚገኝ ሲሆን መታችሁ በአካል ልታገኙ ትችላላችሁ። መልካም ጊዜ። ባለፈው ሳምንት ያጋጠመኝን በጣም ያናደደኝ ከአቅም በላይ የሆነብኝ ነገር ልንገራችሁ። ማታ ሁለት ሰዓት ላይ መካኒሳ ጊዮርጊስ ቤተክርስቲያን ላይ አንድ ካህን ዲያቆን ተከታትለው ማታ ላይ በመውጣት ማጅራቱን መጥተው እንደገደሉት ሰምታችኋል። ዛሬ ስለ መፈራረድ እናወራለን። ሰላም የተወደዳቸው ኦርቶዶክሳዊያን ዲያቆን ዳግሚ ሰለሞን። እንግዲህ መጽሐፍ ቅዱስ ከሚያስረዳን ነገር ውስጥ አንደኛው በማቴዎስ ወንጌል ምዕራፍ ሰባት ላይ ያለው ላይፈረድባችሁ አትፍረዱ የሚለው ቃል ነው። ስለዚህ ክርስቶስ ካስተማረን ትልቁ ቃል ውስጥ አንደኛው ምንድን ነው? በእህት ወንድሞቻችን፣ በካህናቱ ላይ፣ በዲያቆናቱ ላይ መፍረድ እንደሌለብን ነው። ምክንያቱም እኛ የፈረድነውን ፍርድ ጌታችን ደግሞ በእኛ ሊፈርድብን ስለሚችል ምንም እንኳን ክርስቶስ የእኛን ኃጢአት፣ በደል ደብቆ ሸፍኖ ቢጠብቀን ስለ ሌሎች መጸለይ ስለ ካህናቱ ድክመት ድክመታቸው መሸፈን እንጂ መግለጥ ሌለብን ይነግራል ለዚህ ደግሞ ታላቅ ምሳሌ የሚሆነን ምንድን ነው ካልን በዮሐንስ ወንጌል ምዕራፍ ስምንት ላይ የምንመለከት የዘማዊቷ ሴት ታሪክ ይህቺ ዘማዊቷ ሴት በድንጋይ ተወግራ ልትገደል እንደ ሙሴ ስርዓት ይዘዋት የሚወጡ ክርስቶስ የተናገረው ምንድን ነው ከእናንተ ንጹህ የሆነ ቢኖር ይውገራት አለ ሁሉም ኃጢአታቸው በልባቸው የተጻፈ ሁሉም ድንጋያቸውን አስቀምጠው ጥለው ሄዱ ይላል ነገር ግን ክርስቶስ ንጹህ ሆኖ ሳለ የመውገር ሙሉ ስልጣን እያለው ክርስቶስ ግን ሊወግራት አልወደደም። ስለዚህ ኦርቶዶክሳውያን ካህናት በተለያየ አጋጣሚ ደክመው የወደቁበትን የተሳሳቱትን ስህተት በተለያዩ አጋጣሚዎች ሰምተናል። ነገር ግን እንደው እነርሱስ እንደኛ ሰዎች አይደሉም? ድክመት አያጋጥማቸውም? የእነርሱንስ ሽፋን፣ የእነርሱንስ እርቃን እንደ አባት እንደመሆናቸው እኛም ልጅ እንደመሆናቸው መሸፈን የለብንም? ኖህ ጠጥቶ በሰከረ ጊዜ አንዱ ቢስቅበት ሁለቱ ግን ሸፈኑት። ሁለቱ ተባረቁ፣ አንዱ ግን ተረገሙ። የተረገመው በእግዚአብሔር ነው እንጂ በሰው አይደለም። የአባትን ነውር መሸፈን ክብር ነው እንጂ ውርደት አይደለም። ቅድም የነገርኳቸው ታሪክ መካኒሳ ጊዮርጊስ የሚባል ቤተክርስቲያንም የለም። ታሪኩን በውሸት የተመሰረተ ነው። ቀጣይ ግን እንደዚህ አይነት ታሪክ ብንሰማ ስለኚህ ካህን እንጸልያለን ወይስ እንፈርዳለን?